ቤተሰብ ያላየነው ያልሰማነው ያልሰማ የሚገርም ደስ የሚል ነገር አለ። በመጀመሪያ ሀይሚዬን ዛሬ ስለ ፍቅሯ እያዜመችና እያንጎራጎረች መታለች። እውነት ለመናገር ዜማው ትልቅ መልእክት አለው። ነገር ግን በጣም ብዙዎቻችሁ ሀይሚዬን ዛሬ ስናያት አሳዝነችን። ፊቷ ያሳዝናል። ተስፋ ቆርጣለች። ነገሩ አድክሟታል። ያላችሁ ቪዲዮ ምሰሩ፣ እናንተ አሽቀባጮች ማለት ነው። መጀመሪያ ዜማውንና ግጥሙን ወይንም መልእክቱን እስኪ በደንብ ዘፈኑን ስሙትኝ። ዜማው ምን ይላል መሰላችሁ? ይመስለ የነበረ ፍቅር የገራ ገራ አፌን ፈታው ገና ስላንተ ስናገር ምን ቀረህ ልበልህ ጸጉሬንም ቆጥረሃል ታሪኬን ገልብጠህ እንደ አዲስ ፈጥረሃል። እዚህ ግጥም ጋር በነገራችን ላይ ትዚያ ላይ ብሩኬ ፀጉሯን ሲነካካት የነበረው ታይም ታስታውሳላችኋ ቤተሰቦች? ዜማው ይቀጥላል። ውዴ የኔ ነህ ነጠለዋን ነፍሴም በተድላ የሞላህ ፍቅሬ ያንተ ነው እንደ ፀሐይ፣ ጨረቃ ዘመኔን ያጸናው፣ ቀናችን ይብራልን፣ ወረት ይራቅልን በማለት ነው ሀይሚዬ ዛሬ እያንጎራጎረች ለፍቅሯና ለብሩኬ እየመጣችው። ስለዚህ ይሄ ዘፈን በጣም ትልቅ ረቂቅ የሆነ መልእክት አለው ቤተሰቦች ምንም ሀይምዬ የታሳዘና ላይ ተስፋ ቆርጣለች። አሁን ይህን ዘፈን ሰምታችሁ ምኑ ነው ተስፋ የሚያስቆርጠው? ምን አይነት ማለት እንዴት ብታስቡት ነው? ወይንስ ደግሞ እናንተ ራሱ እያስቃበጣችሁ ነው? አልገባኝም። የምር የንምላችሁ ቤተሰቦች። ና ሀይ ዛሬ እንግዲህ ያው ቪዲዮ የሚለቀቅ ቪዲዮ አለ ዩቱብ ላይ ከትንሽ ደቂቃ በኋላ ይለቀቃል። ግን ቆረጣ አርጋ ቲክቶክ ላይ እየሰራችሁ ነው ይጀላችሁ። ሲቀጥል ቤተሰቦች ደስ የሚለው ነገር ሀይሚዬ ብዬ ያላየ ነው ቀለበት አርጋለች። ቤተሰብ ከትናንትና ጀምራ ግራጇ ላይ ቀለበት የሚደረግበት እጅ ጣት ላይ ቀለበት አርጋ ላይ ዛሬ ራሱ ኮሚንቱን ብታዩት ማለት ነው፣ ከላይ እስከታች በጣም ብዙ ሰዎች እንኳን ደስ አለሽ ለቀለበቱ፣ እንኳን ደስ አለሽ ለቀለበቱ እያሏት ነው። እኔ ግን ታስታውሳላችሁ፣ ሀይሚ ከዚህ በፊት ብሩኬ ቀለበት አድርጎላት ነበረና ግን ያው የስጦታ ቀለበት ነው ብሎ ተናግሮ ነበር የጋብቻ እንዳይመስላችሁ የጋብቻ ገና ነው ግን ይሄ የስጦታ ቀለበት ነው ብሎ ወርቅ ገዝቶላት ነበር ካስታወሳችሁ እና ቀለበቱን በደንብ ለማየት ሞከርኩኝ እሱን ቀለበት ያደረገች ነው የሚመስለኝ ቤተሰብ ዛሬ እርግጠኛ ባልሆንም ግን ደስ የሚል ቪዲዮ ይዘውልን ይመጣሉ ሀይሚና ቡራ ብዬ ተስፋ አደርጋለሁ የእናንተን ሀሳብ አስተያየት ካላችሁ ታች ኮሜንት ላይ አስቀምጦልኝ የጠብቃለሁኝ እና ሀይሚዬ ቀለበት አርጋለች፣ ቤተሰቦች። ቀለበቱ ደግሞ ቡራ እየገዛላት ከዚህ በፊት ይመስለኛል። ይሄ ደግሞ የእርቅ ምልክት ወይንም አንድ ሆነው የመምጣት ምልክት ነው ብዬ ተስፋ አደርጋለሁ። ዜማው እራሱ ስለ ፍቅር ነው፣ እያቀነቀነች የነበረች በቃ አንተ በሕይወት የመተን ቀን ይበራልኝ ብቸኛዋ የነበርኩን ሰው ብቸኛዋ ነፍሴን በቃ ተድላ ዘራሀባት ራ ማለት መመቻቸት በቃ መልካም ነገር ነው። ቤተሰቦች እና ለማኖም መልካም ተመኙ መልካም እንድታገኙ ይላል ተረቱ ራሱ እና ዛሬ ኔ ቪዲዮዎቹ እስከሚለቀቅ ማታ ላይ ቸኩ ያለውኝ ደስ የሚል ነገር ይዘው ይመጣሉ ብዬ ተስፋ አርጋሉ። ደግሞ የተወሰነ ደቂቃ ነው የቀረው ቤተሰቦች ያው ይህን ቪዲዮ እስከሚለቅ ራሱ ሊለቁም ሁላ ይችላሉ። እና እኔ ደስ ስላለኝ ነው አጠር መጠን ያለች ቪዲዮ ለመስራት የሞከርኩትኝ። ቤተሰብ ብላ ስማታ እነ ሀይሚ ጋ ይመስለኛል ዛሬ ቪዲዮ የሚለቀቀው ተራው የሀይሚ ነው። ሀይሚ ጋ እንጠብቃችኋለን። አብረን እንገናኛለን ባይ